በምሽቱ ክፍለ ጊዜ ከግለሰብ ላይ ቦርሳ የቀማው ተከሳሽ በእስራት እንዲቀጣ ተወሰነበት። ለዝርዝሩ ዋና ሳጅን ፈለጉሽ አሻግሬ ሰኚ ህርጳ የተባለው ተከሳሽ የቅሚያ ወንጀሉን የፈጸመው በጉለሌ ክፍለ ከተማ ወረዳ አስር አካባቢ ነው። በጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ማስረሻ ዳኘው እንደገለጹት የግል ተበዳይ ከምሽቱ አንድ ሰዓት ላይ ስራ ውላ ወደ ቤቷ እየሄደች እያለ ተከሳሽ ከኋላ በመምጣት የእጅ ቦርሳዋን ቀምቶ ከቆሻሿ ቱቦ ውስጥ ይገባል። የግል ተበዳይ ባሰማችው የድረሱልኝ ጥሪ ፖሊስ በአካባቢው በመድረስ ግለሰቡን ይዞ ንብረቱን ማስመለስ የቻለ ሲሆን በተከሳሹ ላይም አስ አስፈላጊውን ምርመራ አጣርቶ ክስ እንደተመሰረተበት ተናግረዋል። የግል ተበዳይ በግራ እጇ ይዛ የነበረው የሴት የእጅ ቦርስ በውስጡ ደግሞ 2920 ብር ጥሬ ገንዘብ እንዲሁም ደግሞ ኖኪያ ባለበተን ስልክ እንዲሁም የግል ተበዳይ የነዋሪነት የቀበሌ መታወቂያ በውስጡ እንደያዘ ከእጇ ላይ ነጥቆ በሩጫ ከአካባቢው ለመሰወር ሲል የቆሻሻ ቱቦ ውስጥ ሲገባ የግል ተበዳይን የድረሱልኝ ጩኸት ሰምተው የወንጀል መከላከል አመራርና ባሎች ቦታው ላይ ፈጥነው በመድረስ ከህብረተሰቡ ጋር በመተባበር እና ቱቦ ውስጥ ገብተው አብረው ተጠርጣሪውን እጅ ከፍንጅ ተይዟል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎት በተከሳሹ ላይ የቀረበውን የክስ መዝገብ ተመልክቶ በአንድ ዓመት ከሁለት ወር እስራት እንዲቀጣ ውሳኔ እንደተላለፈበት መርማሪው ተናግረዋል። በተለያየ መልኩ ወንጀል ፈጽመው ለማምለጥ የሚሞክሩ ግለሰቦች በሚያጋጥሙበት ጊዜ በአካባቢው የሚገኙ የህብረተሰብ ክፍሎች ከጸጥታ ኃይሉ ጋር በመተባበርም ሆነ ፖሊስ በማይኖርበት አካባቢ ተጠርጣሪዎችን በመያዝ ወደ ህግ በማቅረብ የወንጀል ፈጻሚዎችን ድርጊት መከላከል ይገባል። ሲሉ ዋና ሳጅን ማስረሻ አሳስበዋል። የፖሊስ ስራ ያለ ህብረተሰቡ ተሳትፎ ምንም አይነት ውጤት ሊያመጣ አይችልም። ያው ለቀጣይም ህብረተሰቡ በአካባቢው ላይ ህገወጥ ነገሮችን እንዲሁም ወንጀል ሲፈጸም ወንጀል ፈጻሚዎችን ሲያይ ከፖሊስ ጋር ተባብሮ፣ ፖሊስም ባይኖር፣ ፖሊስ እስከሚደርሱ ድረስ ተጠርጣሪዎችን መያዝና እንዲሁም ወንጀል ሲፈጸም ዝም ብሎ ማለፍ የለበትም። ምክንያቱም ነገ በራሱ ላይ በቤተሰቡ ላይ ሊፈጸም የሚችል ድርጊት መሆኑን በመገንዘብ ያው ወንጀልን ከፖሊስ ጎን በመቆም ሊከላከል ይገባል።